ሰላም ሰላም ውድ ቤተሰቦቻችን እንደምን አላችሁ፣ እንደምስቆያችሁ ሰላማችሁ በያላችሁበት ብዙ ትርፍ ትርፍ ይበል። እነሆ በአንጫ በዋንጫ ሚዲያ ፕሮዳክሽን ተዘጋጅቶ የሚቀርብ ናችሁ ቅኝት የተሰኘ ፕሮግራማችን ሬና ሜል ይዘን ቀርበናል እና ያው በቅኝት ፕሮግራማችን ላይ ማንገባበት ጉዳይ የለም፣ ማናንኳኳቢ የለም። በጣም ብዙ ፕሮግራሞችን ብዙ ዝግጅቶችን ይዘላችሁ የምንቀርብ ይሆናል። ዋንጫ ሚዲያ ፕሮዳክሽን ብዙ የፕሮግራም ግባቶችን ይዘላችሁ የምንቀርብ ይሆናል። እንደዋናም የሚጠቀሰው ግን ቅኝት የተሰኘው ፕሮግራማችን ነው። በቅኝት ፕሮግራማችን ላይ ምን ምን ፕሮግራሞችን ነው ልናስኬድ ቤተሰቦቻችን፣ እንዲሁም ልናስቀኛቸው የምንፈልጋቸው ብዙ ነው ና ከነዛ ከክርስቲያን ጠቀስ ጠቀስ ታጌላቸው አንቺ እንዳልሽው አዲስ የዋንጫ ሚዲያ ፕሮዳክሽን ከፍተናል። እንግዲህ ዋንጫ የሚያቀጥበት መሆን ያውቀዋል የዋንጫ ቀለም። እኛ ደግሞ የህብረተሰቡ የሚጠቅም ነገር የሚያስተምር ነገር ወደኋላ ደንት ስታዎችን የምንቀኝበት፣ የምናይበት፣ የምናስታወስበት አቅፈን እንደ ዋንጫ እነሱ ተጎብዙ ብለን የምናጠጣቸው ይሆናል ማለት ነው። እነሱም እንግዲህ ድጋፋቸው እንዲለየ ማለት ነው። ምክንያቱም የእነሱ ድጋፍ ነው የሚያበረታል።

የኛ ፕሮግራም ያው እንደምታውቂው በሆነ ነገር ላይ የሚገደም ነገር አይደለም። ብዙ ቦታዎች ጋር እንሽከረከራለን። ስለዚህ ቤተሰቦቻችንም ደግሞ እንደሚወዱት ምንም ጥርጥር የለም። ቁም ነገርም ከጨዋታ ጋር

ከበሬ ቀንድ ይሰራል፣ ከጎሽ ቀንድ ይሰራል። አዎ አብሶ አሁን ከጎሽ ቀንድ የሚሰራው በጣም ቤት ይላል ማለት፣ በቀላሉ የምታገኘው ነገር አይደለም። በብዛት ከበሬ ቀንድ ማለት ነው። ያው የበሬ ቀንድ የማግኘት ፕሮባቢሊቲ በጣም ሰፊ ነው ትዬ። ጎሽ ቀንድ ግን አንደኛ ጎሽ የሚባለው የዱር እንስሳ በየአካባቢ በየቦታው ልታገኛት? እሺ ፈላ። ሲቀጥል ደግሞ አድነሽ ገለሽ ነው ቀንድ የተሰራ ዋንጫ አለ። ውድ ነው አይደል?

የሚወጣው ማለት ነው እና ዋንጫው ራሱ እራሱን የቻለ ደግሞ ደረጃ አለ። ኢንሻአላ አንዳንድ ዋንጫዎች በጣም ትልቅ ሆኖ የተለየ ከለር ሙሉ ጥቁሯል ዋንጫው ማለት ነው። ሲቀጥል ደግሞ የሆነ ነፃ ያለ ከለር ደግሞ አለ ነጭ ከለር ማለት ነው። እኛ በከለር ሲቀጥል ደግሞ እንዴት ነው ይሄ የቆየታ ጊዜያቸው ራሱ ልዩ ያደርገዋል አሰራራቸው ማለት ነው ይሄ ቅርጹ እና

እና በዛ ላይ ደግሞ በባህላዊ መንገድ እንዳይሰራ ማለት ይሄ እንዴት ነው? ቴክኖሎጂ ነክ ነገር አይደለም። የሚጠቀሙት የራሳቸው የባህል ሰው ይቀርጽ የሚያወጡት የሚተሰልሱት ባህላዊ የሆኑ እንትን መሳሪያዎችን በመጠቀም ነውና የራሱ የሆነ ደስ የሚል ጥበብ እኮ ነው። ጥበብ እንታይበታል። አዎ በጣም ምክንያቱም፣ ምን ብቻ እንዴት ነው ከትምህርት ቤት የተመሰረተ አይደለም። ብቻ ነው ሲወርድ ሲወረድ የመጣ እንትን ይመስለኛል፣ እውቀት ይመስለኛል፣ ጥበብ ይመስለኛል።

እንደምን አላቀኝቱም እንትን የተራቀቀ ሲነፋ እንግዲህ ባህላችን ያጣፋው ነው። ይሄን እስኪ ውድ ቤተሰቦች ስለዋንጫ ማለት ነው። ዋንጫ እስካሁን ድረስ በማየት መልኩ ተቀምጧል። ለመጠጥነት ትጠቀሙበታላችሁ የሚለውን ነገር ኮሜንት ላይ ያስቀምጡ። ስለዋንጫ ያላችሁ እኛ ለምሳሌ ተሳትኖ ሊሆን ይችላል። ስለዋንጫ ከምን ይሰራል፣ ለምን እንጠቀምበት የሚለውንም ብለ ኮመንት ላይ ሊያስቀምጡልን ደስ ይለኛል። ሀሳቦቹ ማለት ነው። ከዛ ደግሞ አንድ ቀን ደግሞ ተሰባስበን

ወደ ጎንደር ማለት ነው። ወደ ጎንደር ነውና ያው ሙዚቃ ቢሆን አታይሽ ነበር እንግዲህ። እስኪ ብዙዎች ብርጭቆ ማለቅለቅ ነው እና እንግዲህ ተመልካቾቻችን የዋንጫ ሚዲያ ነው፣ ሰብስክራይብ ማድረግ እንዳረሱ